እግዚአብሔር አምላክም ነውን አለው አንተ ቤተሰቦች ሁሉ ይዘ ወደ መርከብ ግባ። በዚህ ትውልድ በፊት ይጻድቆን አይቻለሁና። ከንጹህ እንስሳ ሁሉ ሰባት ተባእትና አንስት፣ ንጹህ ካልሆነ እንስሳ ሁለት ተባእትና አንስት፣ ከንጹህ የሰማይ ወፍም ደግሞም ሰባት ሰባት ተባእትና አንስት፣ ንጹህ ካልሆነም የሰማይ ወፍም ሁለት ሁለት ተባእትና አንስት እያደረግ በምድር ላይ ለምግብ ለዘር ይቀር ዘንድ ለአንተ ትወስዳለህ። ከሰባት ቀን በኋላ አርባ ቀንና አርባ ሌሊት በምድር ላይ ዝናብ አዘንባለሁ የፈጠርኩትን ፍጥረት ሁሉ ከምድር ምድር ሁሉ ያጠፋለሁና ኖኅም የእግዚአብሔር አምላክን ያዘዘውን ሁሉ አደረገ። ኖኅም የጥፋት ውሃን በምድር ላይ በሆነ ጊዜ ስድስት መቶ ዓመት ዕድሜ ነበር። እንደውም ስለ ጥፋቷ ልጆቹን፣ ሚስቶቹን፣ የልጆቹን ሚስቶች ይዘው ወደ መርከብ ገባ። ከንጹሃን ወፎች፣ ንጹሃን ካልሆኑ ወፎች፣ ከንጹሃን እንስሳ፣ ንጹሃን ካልሆኑ እንስሳ፣ በምድር ላይ ከሚንቀሳቀሰው ሁሉ እግዚአብሔር ኖኅን እንዳዘዘው ሁለት ሁለት ሰባት ተባዕትና አንስት እየሆኑ ወደ ኖ መርከብ ውስጥ ገቡ። ከሰባት ቀንም በኋላ ጥፋቷ በምድር ላይ ሆነ። በነው እድሜ በስድስተኛው መቶ አመት በሁለተኛው ወር ከወሩም በአስራ ሰባተኛው በዚያው ቀን የታላቁ ቀላይ ምንጮች ሁሉ ተነደሉ፣ የሰማይ መስኮቶች ተከፈቱ። ዝናቡም አርባ ቀን አርባ ቀንና አርባ ሌሊት በምድር ላይ ሆነ። በዚያውም ቀን ነው ወደ መርከብ ገባ። የኖኅ ልጆችም ሴም፣ ካም፣ ያፌት፣ የኖኅ ሚስትና ሶስቱም ልጆች ልጅ ከእርሱ ጋር ገቡ። አራዊቱ ሁሉ በየወገናቸው፣ እንስሳቱ ሁሉ በየወገናቸው፣ በምድር ላይ የሚንቀሳቀሱ ተንቀሳቃሾች ሁሉ በየወገናቸው፣ ወፎች ሁሉ በወገናቸው፣ የሚበሩ ወፎችም ሁሉ ስጋ ካላ ያላቸው የአዋን ሁሉ ሁለት ሁለት የሆኑ ወደ ኖኅ መርከብ ውስጥ ገቡ። ስጋ ካለው ወደ ገቡትም ተባትና አንስት እግዚአብሔር ኖኅን እንዳዘዘው ገቡ። እግዚአብሔርም አምላክ መርከቧን ከውስተ ውጭ ዘገት። የጥፋቷ በምድር ላይ አርባ ቀንና አርባ ሌሊት ዘነበሩ። ውሀውን በዛ፣ መርከቤቱንም አነሳ ከምድር ላይ ወደ ላይ ከፍ ከፍ አለች። ውሀውን ማሸነፈ በምድር ላይ እጅግም በዛ። መርከቢቱም በውኃው ላይ ተንሳፈፈች። ውሃውን በምድር ላይ እጅግ በጣም አሸነፈ። ከሰማይ በታች ያሉ ረዣዥም ተራሮችን ሁሉ ሸፈነ። ውሃ ወደ ላይ አስራ አምስት ክንድ ከፍ ከፍ አለ። ረዣዥም ተራሮችንም ሸፈነ። በምድር ላይ ስጋ ያለውን የሚንቀሳቀሰውን ሁሉ ወፍም፣ እንስሳውን፣ አራዊቱን፣ በምድር ላይ የሚልመሰመሱን ተንቀሳቃሽ ሁሉ ሰውም ሁሉ ጠፋ። ሕይወት እስትንፋስ ያለው ሁሉ በየብሰው ያለው ሁሉ ሞተ። በምድር ላይ ያለው የነበረውም ሁሉ ከሰው ጀምሮ እስከ እንስሳ እስከሚልመሰመሰው ሁሉ ድረስ እስከ ሰማይ ወፍም ድረስ ተደመሰ ተደመሰሰ። ከምድርም ተደመሰሱ። እነሆም አብሮት በመርካብ የነበሩት ጋር ብቻውን ቀረው። አሁንም መቶ ሀምሳ ቀን በምድር ላይ ሞላ።